የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹ ንግግሮች መወገዝ እንዳለባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። ጉባኤው በወቅታዊ ጉዳይ ላይ መግለጫ ሰጥቷል። ክብረነክ የሆኑ ተግባራትና አስተያየቶች የመከባበርና የአብሮነት እሴትን የሚሸረሽሩ በመሆናቸው ለሰላም ግንባታ እንቅፋት እንደሚሆኑም ነው የተጠቀሰው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሀን ቀሲስ ታጋይ ታደለ ሰሞኑን ሁለቱ ታላላቅ ሃይማኖቶች የተቀደሰ ጾምና ጸሎት ላይ በሚገኙበት ወቅት ከመንፈሳዊነትና ከሃይማኖት መሰረታዊ እሴት ጋር የሚቃረኑ ተግባራት በማህበራዊ ሚዲያ በስፋት እየተሰራጩ ይገኛሉ ብለዋል። በየትኛውም አካል የተፈጸሙና የሚፈጸሙ እንዲህ አይነት ህገወጥ ተግባራት በሁሉም የሃይማኖት አስተምህሮች የሚወገዙ ናቸው ብለዋል ጠቅላይ ጸሐፊው ሀገራችን ኢትዮጵያ የብዙ ሃይማኖት መገኛና መኖሪያ ከመሆኗ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምህሮ አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያ ባላቸው አልታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም የጸሎት የንስሐና መሰል ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። ህገወጥ ነትን ከማስፋፋት ባለፈ ጥሩን በሌላ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል በመሆኑ ከድርጊታቸው በመታረም የህግ የበላይነትን እንዲያስቀድሙ የሃይማኖት ተቋማት ጉባኤው እንደሚመክርም ተጠቅሷል። አሁን ላይ የተፈጠረውን ይህንን ልክ ያልሆነ ተግባር የፈጠሩ አካላትን የሚመለከተው አካል በመያዝ ለፍርድ እንዲያቀርብ ጉባኤው በመግለጫው ጠይቋል። በመሆኑም ጉባኤው በእምነቶች መካከል ግጭት የሚፈጥሩ አካላትን ለመቅጣት የሚያስችሉ የጉባኤው ህጎች የተሻሻሉ መሆኑን በመግለጽ የሁለቱ እምነት ተከታዮች ጾማቸውን ከፈጣሪ ምህረትን በመለመንና መልካም ተግባራትን በማ ከናወን እንዲያሳልፉ ሊቀ ትጉሀን ቀሲስ ታጋይ ታደለ ጥሪ አቅርበዋል። የሃይማኖት መሪዎች፣ የሃይማኖት ምሁራንና መላ ማህበረሰቡ በሃይማኖቶች መካከል መከባበር፣ መግባባትና መረዳዳት ይበልጥ ሊያጠናክሩ በሚያስችሉ የጋራና የተመረጡ አጀንዳዎች ላይ በህግ በስርዓትና በጥብቅ ዲሲፕሊን የሚመሩና ግልጽ ዓላማ፣ ግብ የተቀመጠላቸው ውይይቶችና ምክክሮች በተጠናከረ መልኩ በማከናወን በሃይማኖቶች መካከል ትብብራቸውንና አጋርነታቸውን እንደሚያጠናክሩ ይጠበቃል። የህግ አስከባሪ አካሉም በአማኞች መካከል ያለውን ሰላምና መከባበር የሚያውኩ ህገወጥ ግለሰቦችን እና ቡድኖችን ከድርጊታቸው እንዲታረሙ በማድረግ ህግና ስርዓት የማስጠበቅ የተለመደ ሕጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪ ያቀርባል።